ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጮች ተመልካቾች በያላችሁበት የዓለም ትጉል ሰላምታዬ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ቅዳሜ ረፋድ ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎች እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በኦሮሚያ ክልል በምስራቅ ወለጋ በሁለት ወረዳዎች ንጹሀን መገደላቸው ቤተክርስቲያን መቃጠሉ ከአካባቢው መረጃ ወጥቷል። በጥቅሉ ሀያ ዘጠኝ ሰው ተገሏል ነው የተባለው ስምንት የኦሮሞ ተወላጆች ሲሆኑ ሀያ አንድ የአማራ ተወላጆች የተገደሉት ነው የተባለው እንግዲህ ጃርቶ ቶላራ ፋሪ ከሁለት ሺህ በላይ ህዝብ እንደተፈናቀለን የተገለጸው በእነዚህ ቀበሌዎች እንግዲህ ኦኔክሸኔ የምርት ወቅትን በመጠበቅ እርሻ በሚታረስበትና እህል በሚሰበሰብበት ወቅት በመጠበቅ የሚያደርጉትን ማፈናቀል አሁንም አጠናክረው የቀጠሉበት ሁኔታ ነው ያለው። ይሄ ከ2000 በላይ ህብረተሰብ የተፈናቀለው እንግዲህ በጣም በሚገርም ሁኔታ በአካባቢው እርሻውን አርሰው ዘር ለመዝራት በተዘጋጀበት ሰዓት ነው እንግዲህ ከማሳቸው ላይ የተፈናቀሉ ተብሏል። በሌላ መረጃ አማራ ክልል አካባቢ ውጊያዎች እየተደረጉ ይገኛሉ። በመራቢቴ በጃማ ወንዝ ላይ የደፈጣ ጥቃት ተፈጽሟል። የመንግስት ሰራተኞችን አጅቦ ሲንቀሳቀሱ በነበሩት ላይ ነው የደፈጣ ጥቃት ፋኖቹ የፈጸሙትም ነው የተባለው። በሸዋ ቀጠና እንግዲህ ሰሞኑን በርከት ያሉ ውጊያዎች ናቸው ሲደረጉ የሰነበቱት። አንዳንድ የፋኖ አመራሮች ይሄንን ውጊያ አስመልክቶ በርካታ መረጃዎችን ሲያወጡ ነበር። በደብረ ብርሃን ቀጠና ወደ ይፋት ያገዛዙ ወታደሮች እየተንቀሳቀሱ እንደሆነ የተገለጸው፣ በሸዋ ሮቢት የነበረው ውጊያም የሻለቃ አዛዥን ጨምሮ ጉዳት እንደደረሰባቸው ነው እየተገለጸው አምስት ምሽግ ነው እዚህ አካባቢ እንግዲህ የተሰበረው ነው የተበራለው። ከፋኖም የተወሰነ ሞት እንደተመዘገበ ከአካባቢ የሚወጡ መረጃዎች ያመላክታሉ። አድማጮቻችን፣ ተመልካቾቻችን ምናልባት በዚህ በሸዋ ቀጠና በተደረጉ ኦፕሬሽኖች ከቦታው ፋኖ አበበ ሙላት በርካታ መረጃዎችን ይፋ አድርጓል። ፋኖ አበበ ሙላትን ሰምተን እንመለሳለን። በቅድሚያ በተቋሙም በታጋዩም ስም አመሰግናለሁ እና ክብር ይገባቸዋል ማለት ነው የምፈልገው። ሲቀጥል እንግዲህ በሸዋ ላይ ሸዋ ጠቅላይ ግዛት ተቆጣጥሮ በሚያስተዳድራቸው ቀጠናዎች ዙሪያ በጣም በርካታ ተጋድሎች እያደረግን ነው። ከነዚህ ተጋድሎችም በተለይ በሰሞኑ መራቢት አውራጃ፣ እንደዚሁ በልበሊት እና ሌሎች በተለያዩ አካባቢዎች እዛ በጣም ትልቅ ንቅንቅ እየተደረገ ያለበት ሁኔታ ነው ያለ። በጠላትም ላይ ትልቅ ኪሳራ የደረሰ ነው። በባለፈው እንኳን ማስታወስ ብንችል የጠላት መስመራዊ መኮ ኮንን ሞቶ ወይም ተደምስሶ ውሎ ናውለዋል። እዛው ከፍተኛ የሆነ ስርዓቱ አገልጋይ የመስመራዊ የጦር መኮንኖችም ጭምር እየተደመሰሱበት አውደ ውጊያዎች በመራቢት አውራጃ ላይ ተደርጓል። እንደዚሁም በመንዝ ላሎ ሞላሊ ወደ ወገሬ እንቅስቃሴ በሚያደርግበት ሰዓት ጠላት እንዳይንቀሳቀስና ወደ ኋላ ወደ ጉድጓዱ እንዲመለስ የተደረገበት ሁኔታ ነው ያለ። ሌላው በዚህ በሞጃና ወደራ ተጉለት አካባቢ ሞጃና ወደራ ሳሴት ቀጠና ላይ እንደዚሁ ጠላት ተላ ድንጋይ ተንቀሳቅሶ ወደ ሳሲት ለመቆጣጠር እንቅስቃሴ አድርጎ ነበር። በአባት አርበኛውና በመደበኛ ጦር ያጼ ዳዊት ለጦር ሻለቃ ሶስት ሻለቆች እዛ አካባቢ ነው ያሉት። በዚህ ላይ ከፍተኛ የሆነ ትንቅጥ በማድረግ ጠላት ወደ ኋላ ተመልሶ ወደ ጉድጓዱ እንዲገባ ተደርጓል። ሌላው እንግዲህ በዛሬ ሁለት ተደረገ አውደ ውጊያ ነው። በአይነቱ ለየት ያለ በተጠና ዝግጅት የተሳካ ኦፕሬሽን የተካሄደበት ትልቅ ድል ነው። እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት ተቆጣጥሮ በሚያስተዳድራቸው ቦታዎች ላይ ጠላት እንቅስቃሴ ሲያደርግ ቅስሙን እየተሰበረ እንኳን አይደለም የተቆጣጠርናቸውን ቦታዎች ሊይዝ ቀርቶ እንደ ድመት የተሸጉጠባቸውን ከአንድ ወረዳ ላይ በአንድ ቀበሌ ወይም ሁለት ቀበሌ ነው የያዘው። እንደ ድመት የተሸጉጠባቸውን እነዚህን ቀበሌዎች እንግዲህ በፍራቻ በስጋት ነው የሚኖርባቸው። ስለዚህ በዚህ ልክ ነው ያለው። ሌላው እንግዲህ ሸዋ ጠቅላይ ግዛት እዚህ ላይ ሸዋ ጠቅላይ ግዛት ላይ ያለው የጠላት ኃይል እንግዲህ ዙሪያውን በከባድ ፍርሃት ላይ በከባድ ጭንቀት ላይ ይገኛል። እንግዲህ በአርበኛ መከታው ማሙ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት ከፍተኛ የሆነ ትንቅልቅ ላይ ነው። በተለይ በሁለት ኮሮች ተደራጅቶ ያለው እንግዲህ እኛ አንጨምርም አንቀንስም። በእርግጥ ከፍተኛ የሆነ የኃይል ግንባታ ላይ ነን። ሌላ እንደዚሁ ተመሳሳይ ኮር በቅርብ እና በቅርብ ይፋ እናደርጋለን። ለጊዜው ግን ሁለቱ ኮሮች በስሩ ያሉ ክፍለጦሮችን በማቀናጀት ከፍተኛ የሆነ ትንቅልቅ እያደረጉ ነው ያሉት። ያዲያም ኮር ራምቦ ክፍለጦር በዛሬው እለት ከፍተኛ የሆነ ትንቅልቅ አድርጓል። እንግዲህ የኮሩ ቃኝ አባላትና የራምቦ ክፍለጦር ጥቁር አባላት በበላይነት ተሳትፈውበታል። ይህን የተሳተፉበት አውደ ውጊያ የአብይ አህመድ ወንበር አስጠባቂ ስብስብ እንግዲህ በተለያየ ቦታ ላይ ምሽግ ሰርቶ ከፍተኛ የሆነ ትንቅንቅ እያደረገ ነበረ። ያም በተሳካ ሁኔታ ምሽጉ ተሰብሮ ኦፕሬሽኑ ተፈጽሟል ማለት ነው። ዛሬ እንግዲህ ሰኔ አስራ ሶስት ቀን ሁለት ሺ አስራ ሰባት አመተ ምህረት ከንጋቱ አስራ አንድ ሰዓት ጀምሮ እንግዲህ በይፋት ቀጠና በቀወት ወረዳ ሸዋ ሮቢት ከተማ ዜሮ ስምንት ቀበሌ ልዩ ስሟ ዋንዛ የምትባል ቦታ ና እንደዚሁም

በነበሩ የመከላከያ ሰራዊት አባላት ላይ እንግዲህ በካምፑ ላይ ነው ጥቃት የተደረገው። እንግዲህ በዚህ አካባቢ ላይ በጣም በርካታ ጩኸቶች ነበሩ፣ ከሌሊቱ አስራ አንድ ሰዓት ጀምሮ ድረሱልኝ የኦውታ ጩኸቶች ነበሩ። እንግዲህ በዚህ ምሽግ ወይም ሰበራ ላይ በዚህ ጥቃት ላይ አምስት የጠላት ምሽጎች ከአምስት በላይ የጠላት ምሽጎች ተደምስሰዋል። እንግዲህ እነዚህ ምሽጎች ቀላል ምሽግ ናቸው፣ በጣም ከባድ ምስሉ ምሽጎች ናቸው። እነዚህን ምሽጎች ተሰብረዋል። እንግዲህ ጠላትም ከአንድ ሻምበል በላይ ተደምስሶበታል። ከአንድ ሻምበል በላይ የጠላት የጠላት ኃይል ሙሉ በሙሉ ተደምስሷል ሰባት የመከላከያ መስመራዊ መኮንን አመራሮች እስከ ወዲያኛው ተሸኝተዋል እንግዲህ በሆስፒታል የቁስለኛ ክምችት አርሶ አደሩ ማሳ የሰራዊቱ ወይም የጠላት ሰራዊት አስክሬን ተከምሯል እንግዲህ በጣም በርካታ የጠላት ሰራዊት አስክሬን ነው በየማሳው የወደቀው እንግዲህ ይህንን ኦፕሬሽን እንደ አማራ ፋኖ ሸዋ ጠቅላይ ግዛተዝ በአይነቱ ለየት ያለ የተሳካ ኦፕሬሽን የተፈጸመበት ነው በርካታ ሀይሉን ያጣው እንግዲህ በርካታ ሀይሉን ያጣው የወራሪው ሰራዊት ሌላ ተጨማሪ ሀይል ከኬሚሲና ካጣ የማምጣቱን ተያይዞታል። እንግዲህ በዚህ በማምጣቱም ምንም ለውጥ አላመጣም። ሙሉ በሙሉ ከመደምሰስ አልዘለለም። እንግዲህ ከመደምሰስ ተረፈውም ኃይል እርስ በእርሱ መናበብ ተስኖት እርስ በእርሱም የሚዋጋበት አጋጣሚ አይተናል። እንግዲህ በዚህ የተበሳጨው የጠላት ኃይል በርካታ ንጹሀኖችን ደብድቧል። እንግዲህ በተለይ አውራ ጎዳና ከመሆኑ በተነሳ ከመሆኑ ጋር ተያይዞ የህዝብ ማመላለሻ ባስ መስመር በሚንቀሳቀሱበት ሰዓት እንግዲህ እዚያ የህዝብ ማመላለሻ ባስ ላይ በመተኮስ አንድ የህዝብ ማመላለሻ ባስ ላይ ያለ ተሳፋሪ ተገሏል። እንግዲህ በተተኮሰ ጥይት ነው የተገደለው። በዚህ አስደናቂ ኦፕሬሽን ከመቼውም ጊዜ በላይ የጠላት ወራሪ ቡድን ቡትና ቁስለኛ ሲሆን በርካታ ቁሳዊና አካላዊ ኪሳራ አስተናግዷል ማለት ነው። የወገን ኃይል የበላይነት የታየበት፣ ህዝባችን በልጆቹ ዳግም የኮራበት ድል ተመዝግቧል። በዛሬው ዕለት እንግዲህ እንደ ተርብ የሚናደፉት የአማራ ፋኖ ሸዋ ጠቅላይ ግዛት ዛጽ አምቤ ኮረራምቦ እንግዲህ ጠላት ላይ እንግዲህ የጠላት ከፍተኛ ማዕረግ ያላቸውን አመራር ሲያጣ ሶስት የሻለቃ ሁለት የሻምበል እና አንድ የመቶ አለቃ አመራሮች እንግዲህ ምክትል መቶ አለቃ ነው። ፎቶ መላክ እንችላለን። የጠላት ምክትል መቶ አለቃ አመራሮች ተገለዋል። እዚህ ሙሉ በሙሉ ደምስሰናል። ሶስት የሻምበል ሁለት ሶስት የሻለቃ አመራር ሁለት የሻምበል እና አንድ የምክትል መቶ አለቃ አመራር በዚህ አውደ ውጊያ ላይ ተደምስሰዋል። በጣም በርካታ ኃይሉን ያጣው በሌላ በኩል ደግሞ ከተማረከው በርካታ ጥቁር ክላሽ ጋር ተያይዞ በጣም በርካታ ጥቁር ክላሽ ነው የተማረከው። ሁለት የቡድን መሳሪያ ብሬን፣ ሁለት ብሬን ተማርኳል። ኤነርጋ፣ በርካታ ኤነርጋ ተተኳሽ እና ኤነርጋ መሳሪያ ተማርኳል። አንድ ስናይፐር ተማርኳል። በተጨማሪ በርካታ የክላሽ እንዲሁም የብሬን እና የስናይፐር ተተኳሾች እንዲሁም የብሬን ተተኳሽ ማለት ነው ተማርከዋል። በጣም በሚያሳዝን ሁኔታ በየምሽጉ ላይ በቁም ነው ምሽጉን ማሰው፣ በየምሽጉ ላይ ወድቆ የምታገኘው የመከላከያ ሰራዊት የጠላት ኃይል ማለት ነው። በጣም በሚያሳዝን ሁኔታ አሁን አዲስ ሰልጥ ነው የመጡም አሉ። ምንም እንደው ያን ያክል ተኩስ ልምድ የሌላቸው ዝም ብሎ እንደው ከየሰፈር እየለቃቀመ ያመጣቸው ነው የሚመስሉት። በጣም በርካታ ኃይሉን ነው ያጣው። በየጫካ የወደቀው ኃይል ለቁጥር እንኳ የሚታክት ለቁጥር የሚያዳግት የጠላት ኃይል ወድቋል። እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በማናቸውም ሰዓት የፈለገውን ከተማ የሚሆን የሚፈልገውን ስትራቴጂክ ቦታዎች እንግዲህ በሰራዊታችን አይበገሬክን መቆጣጠር እንደምንችል የዛሬው አውደ ውጊያ ማሳያ ነው። እንግዲህ በዚህ አውደ ውጊያ ማህበረሰባችን ትልቅ ኩራት ትልቅ አለኝታኝና አለኝታነቱን ያሳየበት ማህበረሰባችን ትልቅ ደስታና ኩራት የተሰማበት ጠናት በዚህ ከያዛት ሁለትና ሶስት ቀበሌ ንቅንቅ ማለት እንደማይችል ያሳየንበት ከሌሎች ቦታዎችም በርካታ ሀይሉን አሰባስቦ መጥቶ እንኳን ምንም አይነት አንዳች ለውጥ ያላሳየበት ይልቁንስ የገባው ሀይል ሁሉ የረገፈበት እንግዲህ ከሌሊቱ አስር ተኩል አስራ አንድ ሰዓት የጀመረ አውደ ውጊያ እስከ ቀኑ እስከ ቀኑ ዘጠኝ ሰዓት ተኩል እስከ አስር ሰዓት ድረስ በትንቅንቅ የቆየበት በር በርካታ ኃይሉን በሞት ያጣበት ቁስለኛ እንኳን ማንሳት አቅቶት ቁስለኞች እዛው የሞቱበት አስከሬን ለማንሳት የሚቸገርበትን ኦፕሬሽን ስፍተናል። በዛሬው ዕለት እንግዲህ ይበል የሚያሰኝና ሌሎች ቦታዎችን ሊያነቃቃ የሚችል ወደፊት ለመጓዝ አቅማችንን የፈተሽንበት እውነት ለመናገር ከዚህ በላይ በጣም ከባድ የሆነ አቅም ነው የገነባ ነው። እግዚአብሔር የተመሰገነ ይሁን። አሁንም በቀጣይ ለምናደርገው ጉዞ ወደፊት ለምናደርገው ጉዞ በተወሰነ ሀይል የጠላትን አድማጮቻችን ተመልካቾቻችን እንደሰማችሁት እንግዲህ ከሸዋ ቀጠና የተደረጉ ኦፕሬሽኖች ናቸው ስርዓቱ በጣም በሚገርም ሁኔታ አዳዲስ ከማሰልጠኛ የወጡትን ለጥይት ማብረጃ ፊትለፊት ላይ አድርጎ እየተጠቀመባቸው እንደሚገኝ የተገለጸው በሸዋ ቀጠና እንደምታውቁት የኮማንዶና የአየር ወለድ ቀጠና ነበር ይሄ ቀጠና ለአዲስ አበባ በቅርብ ርቀት ፋኖቹ ይፈነጠናሉ ተብሎ ተፈርቶ እነዚህ የኮማንዶና አየር ወለድ ክፍለ ጦሮች እና ብርጌዶች ነበር እዛ አካባቢ ላይ የተሰለፉት። ነገር ግን እግረኛን ከማሰልጠኛ ያወጣውን ወደ ፋኖ ቀጠና በመላክ ጥይት እንዲያበርዱ የተጠቀምበትና ፋኖ አበበ በዚሁ አጋጣሚ ግንባር የገቡት የውጊያ ብቃታቸውንም የተናገረበትና ከለላና መከታን መጠቀም የማይችሉት እና ራሳቸውን እንኳን ከጥይት ማዳን ያልቻሉት አዳዲሶች እንደሆኑ ተረድተናል። ከተኩስ ዝግጅታቸው የሚል ነው ማብራራ የሰጠው። ፋኖ አበበ ሙላት እጅግ በጣም እናመሰግናለን። በተመሳሳይ በማዕከላዊ ጎንደር አርማጮ በተደረገው ውጊያ ሐሙሲት በተባለችው ቦታ ላይ ጉዳት መድረሱን የተሰማው አርማጮ አካባቢ መከላከያ በመኪና እንዳይንቀሳቀስ ታዟል ነው የተባለው። እንግዲህ በርካታ የደፈጣ ጥቃቶች እዚህ አካባቢ ላይ ስለተፈጸመ ምንም አይነት መከላከያ በመኪና በዚህ አካባቢ እንዳይንቀሳቀስ ተከልክሏል። እንግዲህ በርካታ ጊዜ የደፈጣ ጥቃቶች ተፈጽሟል፣ በርካታ ጉዳቶችም ተስተናግዷል እዚህ አካባቢ ለዚህ ነው መኪና የሚባል ነገር እንዳይሰራ እዚህ አካባቢ ያደረገው መከላከያ ማለት ነው። በላስታ ቀጠና ወደ ራያ ኮቦ አንጎትና ኮቦ ወረዳ ድንገተኛ የደፈጣ ጥቃት ተፈጽሟል። በወረዳው አመራሮች ላይ ነው ጉዳት የደረሰን የተባለው። አራዶም እስከ ፎርማት ተኩለሽ ድረስ እንግዲህ ውጊያው ሲደረግ ነው የነበረው ተብሏል። እስከ ምሽቱ ሁለት ሰዓትም ቁስለኛ ሲያጓጉዙ ተመልክተናል ሲሉ ከሰሜን ወሎ የአይን እማኞች እንግዲህ ተናግሯል። አድማጮቻችን ተመልካቾቻችን በትላንትና ሁለት እንግዲህ ሆርማት አካባቢም ቢቻ ከመቶ በላይ ጉዳት ደርሷል የተባለው፣ ዛሬ አካባቢው ውጥረት አለ ተብሏል። አዴት ይልማና ዴንሳም በተፈጸመው የደፈጣ ጥቃት ጉዳት እንደተስተናገደ የአካባቢ አይን እማኞች ተናግሯል። በሌላ መረጃ በትላንትና ሁለት በትግራይ ክልል በተደረገው ሰልፍ ተማሪዎች፣ አባቶችና እናቶች በሰልፉ ተገኝቷል። ተፈናቃዮች አምስተኛ አመትን በመጠለያ ማሳለፍ የለባቸውን በሚል ነው ሰልፍ ሲደረግ የነበረው እንግዲህ ሚኒስትር ለገሰ ቱሉ አነጋጋሪ ንግግር በማህበራዊ ትስስር ገጽ ላይ አስፍሯል፣ ነው እንግዲህ መረጃዎች እየወጡ የሚገኙት እንግዲህ ተፈናቃዮች እንዳይመለሱ ማን ነው ያደናቀፈው ብሏል። እንግዲህ አምስተኛ ዓመትን በተፈናቃይነት ካምፕ ውስጥ ማሳለፍ የለባቸውም፣ በምን ሂደት ነው። ሌላው የኢራንና የእስራኤል ጦርነት ዛሬም ቀጥሏል። በትላንትና ሁለት የአውሮፓ ህብረት ጆኔቫ እንግዲህ የተደረገው ስብሰባ ያለምንም ውጤት ተበትኗል የተባለው። ዶናልድ ትራምፕ ምንም አውሮፓ ምንም አቅም የለውም ቁልፉ ያለው እኛ ጋ ነው ብሏል። ዶናልድ ትራምፕ እንግዲህ በአነጋጋሪ ንግግር የሚታወቁት ዶናልድ ትራምፕ ቁልፉ እኛ ጋ ነው እንጂ አውሮፓ አቅም የለውም ብሏል። ቻይና፣ ፓኪስታን፣ ሩሲያ እና አልጄሪያ እስራኤልን ተችቷል። በኢራን የሚሳኤል ሙከራ አካባቢዎች እንግዲህ የመሬት መንቀጥቀጥ ገጥሟል ሲሉ በርካቶች መረጃን ያወጡበት ሁኔታ ያለው ምናልባት ከዚህ ከሚሳይል ጋር ተያይዞ ነው ወይስ ተፈጥሮ የመሬት መንቀጥቀጥ ነው የሚል የተጣራ ነገር የለም። አድማጮቻችን፣ ተመልካቾቻችን ከዚሁ ጋር ተያይዞ ዶናልድ ትራምፕ የኢትዮጵያ ህዳሴ ግድብ ግንባታ በአሜሪካ ድጋፍ ነው እዚህ ደረጃ ላይ የደረሰ የሚል ውዝግብ ያለውን ሀሳብ አስተያየት ሰጥቷል። እንግዲህ ጠቅላይ ሚኒስትር አብይ አህመድ ምናልባት በዚህ ዙሪያ ላይ መልስ ይሰጣሉ ወይ፣ አይሰጡም የሚለው እየተጠበቀ ይገኛል። አድማጮቻችን ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆነላችሁም እመኛለሁ። መልካም ሚዲያ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እጠይቃለሁ። መልካም ቀን።